የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች እየተሰባሰቡ ነው። 174 ቤቶች በዕጣ ተከፋፈሉ። በመዲናዋ ቤት ለመግዛትና ለመሸጥ ከፍተኛ ጉቦ እንደሚጠየቅ ተገለጸ። ያለ ረዳት የሚያሽከረከሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተሰማ። አቶ ኤርሚያስ አመልጋ ላይ ምርመራ መጀመሩ ተነገረም።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 ጄኔሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ በሆነ መንገድ ሰነደ መዋዕለ ንዋያዎችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምቷል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው፣ በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ባለስልጣኑ ገልጿል። በተለይም በአቶ ኤርሚያስ አመልጋና በጄነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄደ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፉ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉም ተጠቁሟል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። አንድ 174 ቤቶች በዕጣ ተከፋፈሉ። ኪ ሃውሲንግ ፋይናንስ ሶሉሽን ትናንት ባወጣው የቤት ታድለኞችን ስም ዝርዝር ይፋ አድርጓል። ተቋሙ በሶስት ዙሮች የመዘገባቸውን በሺዎች የሚቆጠሩ ቤት ፈላጊ ዜጎች በዕጣ ውስጥ አስገብቶ ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በትናንትና ዕለት በይፋ ዕጣ አውጥቷል። አርቲስት ይገረም ደጀኔና አምባሳደር አድርጎ የሾመው ተቋሙ 87 ባለ3 መኝታ፣ 61 ባለ2 መኝታ፣ እንዲሁም 26 ባለ1 መኝታ ቤቶች በዕጣ መውጣታቸውን አቦል ዜና አረጋግጧል። የቤት ዕድለኞቹ ስም ዝርዝር በኪያ ሃውሲንግ የቴሌግራም ገጽ የተለቀቀ ሲሆን የተቋሙን አሰራርና የተመዝጋቢዎችን አስተያየት በሰፊው የምንሸፍነው ይሆናል። ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተሰማም። በአዲስ አበባ ከተማ በብዛት የትራንስፖርት አገልግሎት የሚሰጡት ሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸውም ህገወጥ እንደሆነ እና ደንቡን ተላልፎ በተገኙ አሽከርካሪዎች ላይ የቅጣት እርምጃ እንደሚወስድ የአዲስ አበባ ፖሊስ ኮሚሽን አስታውቋል። በከተማዋ ከቅርብ ጊዜ ወዲህ ያለ እርዳት የሚያሽከረክሩ የከተማ ታክሲዎችን ቁጥር መጨመር አስመልክቶ ተሳታፊዎች ባሰሙት ቅሬታ አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበሉበት ጊዜም አደጋ ሊያደርሱ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባል ብለዋል። ማሽከርከር ሙሉ ትኩረትን የሚፈልግ ነው ያሉት አስተያየት ሰጪዎች አሽከርካሪዎቹ የረዳትን ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጥር በመሆኑ ሊታረም ይገባል ሲሉ ቅሬታቸውን አሰምተዋል። በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች ምርማሪ ኢንስፔክተር ተመስገን ደሳለኝ በሰጡት ምላሽ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለረዳት ማሽከርከራቸው በሕግ የተከለከለ ነው ብለዋል። መሰል ድርጊቶች ለመንገድ ላይ አደጋዎች መፈጠር ከፍተኛ አስተዋጽኦ አላቸው ያሉት ኢንስፔክተር ተመስገን አሽከርካሪዎች ሙሉ ትኩረታቸውን በማሽከርከር ስራዎች ላይ አለማድረጋቸው የመንገድ ላይ ክስተቶችን ለመቆጣጠር እንዳይችሉና አደጋ እንዲፈጠር የሚያደርግ በመሆኑ የተከለከለ መሆኑን ተናግረዋል። ይህንን ደንብ ተላልፎ በተገኙ አሽከርካሪዎች ላይ ቅጣት ይጣላል ሲሉም አሳስበዋል። በጸጥታ ችግር ምክንያት የነዳጅ እጥረት መፈጠሩ ተገለጸ። በጸጥታ ችግር ምክንያት የነዳጅ አቅርቦት እጥረት መከሰቱን የአማራ ክልል ንግድ ቢሮ ገልጿል። በክልሉ በባለፉት ሁለት ዓመታት ወዲህ የተፈጠረ ያለው አለመረጋጋት ለእጥረቱ መከሰት እንደ ምክንያት ተቀምጧል። በአማራ ክልል ንግድና ገበያ ልማት ቢሮ ዳይሬክተር የሆኑት አቶ ታፈራዊ መር ለጣቢያችን እንዳሉት በባለፉት ሁለት ዓመታት በክልሉ ተፈጥሮ በነበረው ግጭት ምክንያት መንገድ ላይ ያለው የጸጥታ ችግር መቅጠሙን ተናግረዋል። ቦቴዎች በነፃነት ነዳጅ ጭነው ለመግባትና ለመውጣት ግዴታ በመንግስት አካል ካልታጀቡም ሹፌሮች እንደሚገደሉና እንደሚታገዱ የገለጹት አቶ ታፈረም ይህም አቅርቦቱ ላይ ተጽዕኖ እያሳደረ እንደሆነ ገልጸዋል። አሁን ላይ የተለያዩ አማራጮችን በመጠቀም ከፌዴራል ነዳጅና ንግድና ቀጠናዊ ጋር በመነጋገር ያለውን አቅርቦት በሁሉም አካባቢዎች ለማድረስ እየተሰራ እንደሚገኝና ይህ ሲባል ግን ችግሩ ሙሉ ለሙሉ አለመቀረፉን ተናግረዋል። ምርቶችን ቸርቻሪዎች ለህብረተሰቡ በተገቢ ሁኔታ ባለማድረሳቸውና ምርቱን ከመጠቀም ይልቅ በጥቁር ገበያ የመሸጥ ሁኔታዎች ስላሉ ክትትል በማድረግ ምርትን በመውረስ ለመንግሥት ገቢ እየሆነ እንዳለ ገልጸዋል። የኮንዶሚኒየም ተመዝጋቢዎች እየተሰበሰቡ ነው። የ1997 የኮንዶሚኒየም ተመዝጋቢዎች አሁን ወደ ቤቶች አስተዳደር እና ልማት ቢሮ ይገባሉ። ተመዝጋቢዎቹ ለአመታት ጥያቄያቸው የመጨረሻ መልስ ለማግኘት በተቀጠሩት መሰረት ነው ተሰባስበው ወደ ቤቶች ልማት እየሄዱ ያሉት። የ1997 የኮንዶሚኒየም ኮሚቴ ለአመታት ሳይታክቱ ባደረጉት ትግልና ባቀረቡት ጥያቄ ምክንያት ባለሥልጣናቱ ለጉዳዩ ትኩረት እንዲሰጡና እንዲመክሩ እንደገፋፏቸው ታውቋል። በዛሬው ስብሰባ ከቤቶች ልማት የሚሰጠው መልስ የተመዝጋቢዎችን የወደፊት አካሄድ ይወስናል ተብሏል። ከሌላው ጊዜ በዛ ያሉ የ1997 የኮንዶሚኒየም ተመዝጋቢዎች ይገኛሉ ተብሎ እንደሚጠበቅም አስተባባሪዎቹ ለአቦል ዜና ገልጸዋል። በመዲናዋ ቤት ለመግዛትና ለመሸጥ ከፍተኛ ጉቦ እንደሚጠየቅ ተገለጸ። የጉቦ ጥያቄና ሲስተም የለም የሚል ምላሽ ህብረተሰቡን አማርሯልም ተብሏል። ተገልጋዮች ከተማ አስተዳደሩ ስር ወዳሉ ክፍለ ከተማዎችና ወረዳዎች ከመሬት ጋር የተያያዘ አገልግሎቶች ለማግኘት እየተቸገርን ነው ብለዋል። በ15ና 20 ቀን ማለቅ የነበረበት ጉዳይ በዚህ ምክንያት በወራቶች ውስጥ አይፈጸምልንም ያሉት ሐሳባቸውን ያጋሩ የከተማ ነዋሪዎች በዚህም ምክንያት ለእንግልት ተዳርገናል ብለዋል። ተስፋዬ ገብረ ሚካኤል የተባሉ ነዋሪ በተደጋጋሚ ዲጂታል ካርታ ለማግኘት ክፍለ ከተማ ቢሄዱም እስካሁን ሊሳካላቸው እንዳልቻለ ተናግረዋል። ሌላ አድማጭ በበኩላቸው ሰነድ አልባ የሆነ ነባር ይዞታ ተጣርቶ እንዲስተካከልላቸው ከአንድ ዓመት በፊት አመልክተው እስካሁን መፍትሔ ላገኝ አልቻልሁም በማለት ያስረዳሉ። ወደ ክፍለ ከተማ ስንሄድ መልእክት ይደርሶታል ነው የምንባለው። አንድ ዓመት ሙሉ የሚደርሰኝ መልእክት ሰነዱ እየተጣራ ነው የሚል ብቻ ነው። ይህ እስከ መቼ ይቀጥላል ሲሉም ጠይቀዋል። መሬት አስተዳደር ውስጥ አገልግሎት ለማግኘት ሲስተም የለም የሚል ምላሽ ይሰጣል። መረጃ ለማጣራት ስንሞክር ግን እስከ አራት መቶ ሺህ ብር ድረስ ጉቦ እንደሚጠየቅ ሰምተናል የሚል ሀሳባቸውን ያጋሩት ደግሞ አቶ ድሮስ የተባሉ ተገልጋይ ናቸው። ያኔት የተባሉ ሌላ ተገልጋይ በበኩላቸው በለሚ ኩራ ክፍለ ከተማ መሬት አስተዳደር ቢሮ ፋይል ለማስወጣት እስከ አስር ሺ ብር ድረስ ጉቦ እንደሚጠይቅ ተናግረዋል። ክፍያውን መፈጸም የማይፈልግ ተገልጋይ ፋይሉን ለማስወጣት እንደሚጉላላና ወዲያው ጉዳዩ እንደማይፈጸምለትም አስረድተዋል። የከተማው ነዋሪዎች እንዳሉት ቤቶች ለመሸጥና ለመለወጥ ግዴታ ዲጂታል ካርታ ያስፈልጋል። ይህ ካልሆነ ቤቱን ብቻ ይዞ ምንም ማድረግ አይቻልም። ቤቶች አስተዳደር ሲካሄድ ሲስተም የለም ብዙ ጊዜ የሚሰጥ ምላሽ ነው። አገልግሎት ለማ ማግኘት ከ10 ሺህ ብር ጀምሮ ጉቦ ይጠየቃል። ከተማ አስተዳደሩ ወረድ ብሎ ሊመለከተው ይገባል ሲሉ ነዋሪዎቹ ጠይቀዋል። ከ20 ቶን በላይ የተወረሰ ካናቢስ በመቃጠሉ የአንድ ከተማ ሕዝብ መጥወዙ ተነገረም። የቱርክ ፖሊስ ከሃያ ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳም የአንድ ከተማ ነዋሪዎች ያለፍላጎታቸው በአደንዛዥ ጭስ መነቃቃታቸው ተሰምቷል። በቱርክ ዲያባኪር ግዛት ውስጥ በምትገኘው የላይስ ከተማ 25000 ነዋሪዎች ፖሊሶች ሃያ ቶን ካናቢስ በከተማው ውስጥ ካቃጠሉ በኋላ ያለፍላጎታቸው በአደንዛዥ ጭስ ተነቃቅተዋል። በኤፕሪል 18 የቱርክ ባለስልጣናት ከሃያ ቶን በላይ የተወረሱ ካናቢስ ለማቃጠል ኦፕሬሽን አድርገዋል። ይህም በሰፈሩ ውስጥ ያለው አየር በአደንዛዥ ጭስ እንዲወጠር አድርጓል ቢያንስ ለ አምስት ቀናት ሰዎች እንደ መስከርና እንደ መፍዘዝ ማቅለሽለሽና ቅዠቶች ያሉ ምልክቶችን በመፍራት መስኮቶቻቸውን ክፍት መተውና ከቤት ለመውጣት አልቻሉም። በ10 ቢሊዮን የቱርክ ሊራ ወይም 261 ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ ሃያ ቶን 766 ኪሎ 679 ግራም የሚመዝን ሲሆን በ2023 እና 2024 ከመላው የዲያር ባኪር ግዛት የተያዘ ነው። የአካባቢ ነዋሪ እንደተናገረው የእጹ ሽታ ለቀናት ከተማዋን ተቆጣጥሮ ቆይቷል ብሏል። መስኮቶቻችንን መክፈት አልቻልንም፣ ልጆቻችን ታመሙ፣ ያለመቋረጥ ወደ ሆስፒታል ስንሄድ ነበር በማለትም አክሏል። የየሲል ኤልዲዝ ማህበር ሊቀመንበር ያህያ ኦገር እንዳሉት ምንም እንኳን በአደገኛ እጾች ላይ በተደረገው ውጊያም በባለሥልጣናቱ የተገኘው ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክል አይደለም ብለዋል።